ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች፣ ውድ የባሮ ሚዲያ ተከታታዮች፣ በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮች፣ ተመልካቾች ለዛሬ አርብ ምሽት ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ አጫጭር መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቱንም መጫናት ዘንጉ እያልኩኝ ቀጥታ ወደ መረጃዎች ነው። አልፎ መረጃን የሚያስቀድምላችሁ በአማራ ክልል በምስራቅ ጎጃም ደብረ ኤልያስ ከተማ ፏኖ ሰርጎ በመግባት እንግዲህ በሚሊሻ እና አድማ ብተና ላይ እርምጃ መውሰዳቸው ተሰምቷል። በአማራ ክልል የተለያዩ አካባቢዎች ፋኖ ወደ ከተማ ወደ ካምብን ሰርጎ የመግባት ስራን በመስራት በርካታ ጉዳቶችን እያደረሰ እንደሚገኝና አልፎ ተርፎ ከቦታ ወደ ቦታ የሚንቀሳቀሱትንም ደግሞ በደፈጣ ጥቃት እያደረሰ መሆኑን ነው፣ ከክልሉ መረጃዎች የሚወጡ። ከቡሬ ወደ ቁጭ ሲሄዱ የነበሩት ላይም ባንጃ በተባለው ቦታ ላይ በከባድ የደፈጣ ስራ ተሰርቶ አስር የመንግስት ወታደሮች እንደተገደሉ መረጃ ወጥቷል። በሰሜን ወሎ አራዶም በካምፕ ላይም ጉዳት ደርሷል። ይህ ውጊያ ሁለት ሰዓት ነው የፈጀውም ተብሏል። ድንጋይ ቀበሌ ከባድ ውጊያ ተደርጎበታል። በዚህ ውጊያ የሻለቃ አዛዥ ቆስሎ ወልዲያ ሆስፒታል መግባቱንም ነው የተሰማው። ወታደሮችም ጉዳት እንደደረሰባቸው ተገልጿል። በእነዚህ ውጊያዎች በመኖሪያ መንደሮች ላይ አራት ቤቶች ተቃጥሏል። የአገዛዙ ወታደሮች ሁለት አማራጮች ነው የሚጠቀሙት። አንደኛ ፋኖን ካቱ በአካባቢው ላይ በየማንገዱ የሚሄደውን ወይም አሳ ውስጥ ያገኘውን አርሶ አደር ይገላሉ። ይሄንንም ካቱ ደግሞ መንደር ላይ ሞርተር እና የተለያዩ ተቀጣጣይ ነገሮችን በመተኮስ የአርሶ አደሩን መኖሪያ ቤቶች የማቃጠል ስራ ነው የሚሰሩት። ይህንን ተግባራዊ አድርጓል፤ አራት መኖሪያ ቤቶችን አቃጥሏል። ሌላው ብልጽግና እንግዲህ ከነ ከነ ጅዋር ጋር ሊደራደር ነው ተብሏል። እንግዲህ ሽማግሌዎች ስብሰባ አድርጓል። የማነጋገር የማደራደር ኃላፊነት ያለባቸው የኦሮሞ ተቃዋሚዎችን በውጭም ሀገር ውስጥ ያሉትን የማስታረቅና ከአስር ጠላት ጋር ሲጣሉ አምስቱን አውቆ ወደ ራሳቸው የማድረግና እና ትቮ ዞን የመቀነስ ወደ ራሳቸው የማምጣት አይነት ስራ ጡረተኛ የኦሮሞ ባለስልጣናቶች አባዱላን ጨምሮ ሌሎች ሰዎችም ቀደም ስልም ስራቸው ይሄ ነበር ስንገልጽላችሁ ነበር። አሁንም እነሱን ጨምሮ ሌሎች ጡረታዊ ወጡ ከጀርባ አብይ አህመድን ግን የሚጠብቁ የኦሮሞ ባለስልጣናቶች በኮሚቴ ውስጥ እንደሚገኙ እና ጀዋር መሐመድ ብቻ ሳይሆን ሌሎች የኦሮሞ ተቃዋሚዎች ለማ መገርሳንም ጨምሮ የማነጋገር እና የማስታረቅ ስራዎች እንዲሰሩ ከፍተኛ ሩጫ ላይ ነው እንግዲህ ብልጽግና የሚገኘው ምክንያቱም ለመቶ ዓመት በእጃችን ያልገባውን ስልጣን አሳልፈን ላለመስጠት ሀያ አራት ሰዓት መስራት አለብን የሚል፣ በዚህ አይነት መልክ እንግዲህ እየተስማሙ ይገኛሉ። ምናልባት ይሄ አካሄድና ይሄ አሰራር ለምን አደረጉ ማለት ሳይሆን ሌሎች ከዚህ ምንድነው መማር የሚችሉት የምለውን የተጣሉትን በአይነ ቁራኛ ሲታያዩ የነበሩትን አንዱ አንዱ ሲዘልፍ፣ አንዱ አንዱ ሲሰድፍ የነበረውን ወደ ራሳቸው የማድረግ ስራ ያጠናከሩበት ሁኔታ ነው ያለው። ሽማግሌዎቹ ኦሪንቴሽን ተሰጥቷቸው ወደ ስራ የገቡበት ሁኔታ መኖሩን መረጃ እየወጣ ይገኛል። ይሄ ትግል እንግዲህ በአሁኑ ሰዓት እየታገሉ ያሉት የፋኖ ኃይሎች ከዚህ ምንድን ነው መማር የሚፈልጉት፣ ከዚህ ምንድን ነው መማር ያለባቸው የሚለውን ግምት ውስጥ ማስገባት ያስፈልጋል። ከአውሮፓና ከአሜሪካም ኮሚቴ ይቋቋማል ተብሏል ከዛ እንግዲህ ብልጽግና ወሳኝ የሆነ ነገር ላይ ይደርሳል። ዋስትናም በአስተማማኝ ሁኔታ እንደሚሰጥ ከወዲሁ መረጃዎች እየወጡ ይገኛሉ አገር ቤት ያሉት ወደ ስራ የገቡበት ሁኔታን ያለው አሁን የሚቀራቸው አሜሪካና አውሮፓ አካባቢ ያሉትን ሽማግሌዎች እንግዲህ ለጊዜው በምስጥር ተይዟል አሜሪካና ሌሎች አካባቢ ያሉት ሽማግሌዎች እነማን ናቸው ይህንን የእርቅ ፕሮግራም የሚያደርጉት እነማን ናቸው የሚለውን ይፋ አላወጡትም። ለጊዜው ሸፍኖታል መረጃው። አይደበቅም ይወጣል። መረጃው ሲወጣ ለአድማጭ ተመልካቾቻችን እናመጣለን ማለት ነው። እንግዲህ ይሄ አደገኛ አካሄድ ነው። ከውስጥ ላለመፍረስ አንድ መሆን አይታቸዋል። በሰሜኑ ጦርነት ወቅት ህዋት በከፍተኛ ሁኔታ አንድ በመሆኑ ላለመሸነፍ ከፍተኛ ትግል አድርጓል። ወደ ዘጠኝ ክልል ተሳትፏል። በትግራይ ጦርነት ወቅት ታስታውሳላችሁ፣ ኤርትራ እንኳን ወደ አስራ ሁለት ክፍለ ጦር ያሰለፈችበት ሁኔታን ያለው መካናዝድ አለው ምን አለው ሁሉ ነገር የተሟላለት አንድ በመሆናቸው ነው። እንግዲህ ይሄ ጥንካሬ ሊገኝ የቻለው ምናልባት ብልጽግና ከዛ በርካታ ነገሮችን የወሰደበት ሁኔታ ያለው፣ ትምህርት የወሰደበት ሁኔታ ያለው። ስለዚህ አማራ ክልል ላይ አሁን የትጥቅ ትግል የሚያደርጉት ፋኖቹ አንድነታቸውን የበለጠ የበለጠ በማጠናከር አንዱ አንዱን መወንጀል እና አንዱ አንዱ መተቸት ሳይሆን አንዱ የአንዱን ቆሻሻ ማሳየት እና በአደባባይ ላይ ማውጣት ሳይሆን እስከነ ምናምናቸው ተቻችሎ ይህንን ትግል ማሸነፍና ወደፊት መውጣት እንዳለባቸው ነው ለመግለጽ የምፈልገው። ሌላው ልማቶቻችን ከሰራ በታች ካሉት የአፍሪካ ሀገራት ጋዜጠኞችን በማሰር የምትታወቀው አንዷ ሀገር ኢትዮጵያ ነች፣ ሁለተኛ ኤርትራ ነች ተብሏል። እንግዲህ እንግዲህ ኤርትራ ውስጥም በርካታ ጊዜ የታሰሩ ጋዜጠኞች እንዳሉ መረጃ ይፋ የሆነበት ሁኔታ ነው ያለው። የኢትዮጵያ የሚታወቅ ጉዳይ ነው። ከሌሎች ሀገሮች እንኳን ይዞ የማምጣት ስራ በከፍተኛ ሁኔታ ሲሰራ ነበር የኢትዮጵያ መንግስት። ነጎበዚ ሳይን ከጅቡቲ አኩኖ አምጥቶ አስሯል። እስከዛሬ እንግዲህ በርካታ ጋዜጠኞች የታሰሩበት ሁኔታ ነው ያለው ኢትዮጵያ ውስጥ። የአስመራውን በመረጃ ደረጃ እንጂ እንግዲህ አናውቅም ያው የፕሬዚዳንት ኢሳያስ አፈወርቂንም ያው አምባገነን ናቸው ነው በሚል ነው እንግዲህ በርካታ ጋዜጠኞች ታስሮ እንደሚገኙ ነው የተገለጸው። የአሙኔይ ከኢትዮጵያ የተሻሉ ነፃነት ያለበት እና ዜጎች በሰላም ወጥቶ የሚገቡበት ከዚህ ውጭ ደግሞ የሀገሪቱ መከላከያ በዜጎች ላይ የማይተኩስባት የአፍሪካ ሀገር አንዷ ኤርትራ ነች ብንል ምንም ብዥታ የለውም አያሳፍረንም ማለት ነው። ምክንያቱም መሬት ላይ ያለው እውነት አንዱ ይሄ ነው። የማደግ እና ያለማደግ የኮሪደር ልማትና የኮሪደር ልማት አለመኖር፣ ያ ያሌላ ጉዳይ ነው። ዜጎች በሰላም ወጥቶ እየገቡ ነው። የራሳቸው መከላከያ የራሳቸው ዜጎች ላይ አይተኩሱ። ይሄ ትልቅ ነገር ነው። ይህንን ኤርትራ ውስጥ እየሰማን ነው፣ እያየን ነው። ሌላ አድማጮቻችን፣ ጀረናር ዮሐንስ ገብረ መስቀል አብይና ኢሳያስ አብረው አይቀጥሉም ብዬ የተናገርኩት አብይ ኤርትራን እንዴት አየህ ብዬ ለመጀመሪያ ጊዜ ኤርትራን ተደጋግሞ ጎብኝቶ ከመጣ በኋላ ጠይቄዋለሁ ነው የሚለው ኢሳያስ ኤርትራን አዲቋታል ብሎኛል ነው የሚለው። ኤርትራን በፀሐይ ላይ የተወጠረ ቆዳ አስመስሎታል ብሎ እውነቱን ነገረኝ ይላል የጀረናር ዮሐንስ ገብረ መስቀል። ሌላው በኤርትራና ኢትዮጵያ መካከል ጦርነት ከተፈጸመ ጦርነት የሚደረግ ከሆነ ትግራይ ጦርነት ውስጥ መግባት የለባትም የሚል መረጃዎችንም እያሰባሰበ እንደሚገኝ ይሄ ጀረናር ይናገራል። ወደ አዲስ አበባ የሚወስደን መረጃ ሲወስዳቸው ከንቲባ አዳነች አበበ በመሳሪያ ያልቻሉን በሐኪሞች ሊሞክሩን ይፈልጋሉ ብላለች። እንግዲህ ሐኪሞችን ባነጋገረችበት ነው። ሐኪሞችን ምን ብላ ብታነጋግር ጥሩ ይመስላችኋል? የሌላ ሰዎች መሳሪያ የሆናችሁ የሐኪሞች ጥያቄና የአማራ ሕዝብ የትጥቅ ትግል በምንም ተአምር አይገናኝም ብለን ቀደም ሲል ስንናገር ነበር። አሁን ይህንን ነገር እንደምንም አድርጎ ጎትቶ ፋኖቹ ሐኪሞቹን እንደቀሰቀሱ በማስመሰል ወይም ደግሞ ፋኖን የሚደግፉ ፖለቲከኞች ሐኪሞቹን እንደቀሰቀሱ በማስመሰል የሚነዛው ፕሮፓጋንዳ አግባብነት የለውም። ኢትዮጵያ ውስጥ ያለው የኑሮ ውድነት የማንም ቀስቃሽ ማንም እንዲቀሰቅሶ ማንም ለመቀስቀስ የሚጠበቅ ነገር አይደለም። ጎበስ ኢትዮጵያ ውስጥ ግልጽ የሆነ በኑሮ ውድነት ጥያቄ ያለኝ ርቦኛል ብሎ መስመር ይወጣ ወይም ጎዳና ላይ የሚወጣ ሰው ምንም አይነት የፖለቲካ ቅስቀሳ ተደርጎለታል ተብሎ ባይነገር መልካም ነው ብለን እናስባለን። ምክንያቱም ከስድስት ዓመት በፊት እነዚህ ሐኪሞች ጥያቄ የጠየቁት ባሌላቸው ቤት ዶሮ እንዲያረቡ፣ ንብ እንዲያረቡ፣ ጎመን እንዲተክሉ የተተቹት ሁኔታ ነው ያለው። በክራይ ቤት እያሉ እንኳን በክራይ ቤት አዲስ አበባ ከተማ የራስ ቤት እንኳን ኖሮ ጠቅላይ ሚኒስትሩ አሁን የሚናገራቸው ነገሮችን ሰዎች አላደረጉትም። በዚህ አይነት መልክ ነው እንግዲህ ሲያሾፉባቸው የነበሩ በነዚህ ሀክሞች ላይ ማለት ነው። አድማጮቻችን ደሞዛቸው ሀምሳ ሺህ ቢደረግ ነገሮች ተገለባብጦ ያድራሉ ነው የምትለው። አዳነች አቤቤ የኢትዮጵያ ጤና ማህበር እንግዲህ በፈጠረ ክስ የታሰሩ በፈጣጣ ክስ የታሰሩ ሀክሞች እንዲፈቱ የሚል መግለጫ ያወጣበት ሁኔታ ነው ያለው ተገቢና አግባብነት በሌለው የዳቦ ጥያቄ የጠየቁት ማሰር ራሱ ወንጀል ነው ይላል። በሌላ መረጃ በዛ ኢኮኖሚስት እንግዲህ የጎጃም የብራቃትን ጭፍጨፋን በተመለከተ በማስታወስ በየቤቱ ዞሮ የአገዛዝ ወታደሮች በር እያንኳኩ ገድሏቸዋል ይላል። እንግዲህ ወደ ሃምሳ ስድስት የከተማ ነዋሪዎች አስከሬን ቆጥረናል ነው የሚለው። እንግዲህ በትግራይ የተደረገውንም ሰብአዊ ጥሰትን አስታውሰው አብይ አህመድ በራሳቸው ማንገድ ኢትዮጵያን ለመግዛት የሄዱበት ማንገድ አስቸጋሪ እንደሆነ አስቸጋሪ እንደሆነ ገልጿል። ዘ ኢኮኖሚስት በክልሉ እገታና ዘረፋ ተጠናክሮ መቀጠሉን አንዳንድ ጉዳዮች እንግዲህ ይፋ አድርጓል። አንዳንድ ጀኔራሎች ደግሞ በአደባባይ ወጥተው ሰራዊቱ ሰልችቶናል ብሏል ይላል ዘ ኢኮኖሚስት ሰራዊቱ ውጊያ እንደሰለቸው ዘ ኢኮኖሚስት በመረጃ ደረጃ ሰምቻለሁ ነው የሚለው። ሌላ አድማቾቻችን ወደ ደቡባዊ ትግራይ ዞን መግባት ቀይ መስመር ነው ብለዋል። እንግዲህ የዞኑ አስተዳዳሪ አቶ ሀብቱ ክሮስ ነው አይሞከርም ያለው። የነደብር ሲሆን ቡድን እንግዲህ በሁሉም ትግራይ አካባቢ ማዕተብ መቀማታቸው የሚታወስ ጉዳይ ነው። ቢሮዎችን መዝጋታቸው የሚታወስ እና የራሳቸው ሰዎች ማድረጋቸው የሚታወስ ጉዳይ ነው። ደቡባዊ ዞን ግን አይ ሞከረም እያሉ ነው እና አብቶክሮስ ይህ አካባቢ እንግዲህ የጌታቸው ረዳ ካቢኔ ነው። በዚህ ቦታ እንግዲህ የሚገኙት የጌታቸው ረዳ አዲሱ አስተዳደር ጋዜጣዊ መግለጫ በነጌ እለት ይሰጣል ተብሏል። እንግዲህ አብይ አህመድ እንደምንም አድርጎ ህዋትን እንደምንም አድርጎ እንግዲህ ህዋትን የመበታታን ስራዎችን እየሰራ ይገኛል። በሌላ መረጃ አድማጮቻችን፣ በ2014 ዓ ም ከኦሮሚያ ክልል ከተለያዩ አካባቢዎች ወለጋን ጨምሮ ተፈናቅሎ በደሴ ገራዶ መጠለያ ጣቢያ ሰፍረው የነበሩት ተፈናቃዮች ቦታው ለልማት ይፈለጋል ተብሎ መጠለያዎች እየፈረሱባቸው ይገኛል ተብሏል። መረጃውን እንግዲህ ያወጣው ወደጀቤሌ ነው። የቀበሌ ቤትና ክፍት የመንግስት መሬቶች ለባለሀብቶች እየተቸበቸበ ነው ተብሏል። እንግዲህ በአማራ ክልል በተለያዩ ቦታዎች ላይ ይህንን አጋጣሚ በመጠቀም ምናልባት መንግስት የለም አይነት ነገር ይመስለናል ይህን አጋጣሚ በመጠቀም መሬት እየቸበቸቡ ይገኛሉ ባንዶቹ ይህን ነገር አስጠንቅቆ ነበር ግን ተግባራዊ እያደረገ የለም ተብሏል አድማጮቻችን መረጃዎች እነዚህን ይመስሉ ነበር ባሮ ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ ፕሮግራሙንም ተከታተሉ መልካም ጊዜ እንደሆነላችሁ እመኛለሁ ሰላም